ርቦናል ጠምቶናል ደሞዝ ይከፈለን የገዋኔ ከተማ ሰራተኞች በአፋር ክልል ገዋኔ አካባቢ ደሞዝ ያልተከፈላቸው ሰራተኞች መንገድ በመዝጋት ድምፅ አሰምቷል እንጨት ሰብስቦ ከአረጉ ጎማ ጋር ሲያቃጥሉ ታይቷል መንገድ ከመዝጋቱ ውጪ በተሽከርካሪ በተሳፋሪ ላይ ምንም ችግር አላደረሱም ጥያቄያቸውን በሰላማዊ መንገድ አቅርበዋል። ጥያቄያቸው የ2017 ዓመተ ምህረት በጀት ዓመት ያልተከፈለን ደሞዝ ይከፈለን የሚል ነው የመንግስት ሰራተኞችና ቤተሰቦቻቸው የያዙት መፈክር ይህንኑ ያሳያል። ሰራተኞቹ ተቃውሞ ካሰሙ በኋላ አሁን ላይ መንገዱን ከፍተዋል። ከደሞዝ አለመከፈል በተጨማሪ የውሃ ችግርና የመልካም አስተዳደር ችግሮች በመኖር መፍትሄ እንድሰጣቸው ጠይቀዋል። አጠቃላይ እንግዲህ የአፋር ክልል የተሰማው መረጃ ይህ ነው። አንዳንዶች እንግዲህ ይችን ነገር ለማጋጋል ተሞክሮም ተስተውሏል። ይህን ጥያቄ እንደሆነ ጭምርም ደሞዝ እንዳልተከፈላቸው እና ይህ ደግሞ በሰላማዊ መንገድ እንድጠናቀቅ እንጂ የሰው ልጅ እንደተፋ አደለም አንዳንድ የፖለቲካ አጋጣሚዎችን እየተጠቀሙ ህዝብን ወደ ግጭት ሊያመሩ የሚፈልጉት አካላት ብቆጥቦ የተሻለ ይሆናል በማለት መሆኑ አንዳንዶች ሀሳባቸውንም እየገለጹ ያሉት ይህን በማስመልከትም ነው። የአፋር ክልል የተፈጠረው ምንድን ነው? ማስመሪያ ሚኬታ ፎረም ፎን ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ ያገኙን።